ይህ አዋዘ ሰበር ነው። የዩናይትድ ስቴትስ አሜሪካ ፕሬዚደንት የጦር አውሮፕላኖቻቸው የኢራንን የኒውክሊየር ማብላያዎች ሌሊቱን መደብደባቸውን አስታወቁ። ፎርዶ የለም ብለዋል በመግለጫቸው ፎርዶ በምዕራባውያን የስለላ ድርጅቶች በ2009 ዓ.ም እስከተጋለጠበት ድረስ በሚስጥር የተያዘ በተራሮች መሃል በተቆፈረ የውስጥ ለውስጥ ዋሻ ውስጥ የተዋቀረ ለጠላት ፍላጻ የማይመች የማይሞት የኢራን መዋቅር ተደርጎ የተቆጠረ ነበረ። ፎርዶ ከደቡብ ቴህራን ተራሮች ትከሻ ተጋርዶና ተጠብቆ ፈረንሳይና እንግሊዝን ከባህር ስር ከሚያገናኘው ቻነል የዘለገና የጠለቀ የዩራኒየም ማበልጸጊያ ማዕከል ዋሻ ነበረ፣ ከምድር በታች 120 ሜትር። በፈረንጅ አቆጣጠር 1979 የሻሁን ዘመነ መንግሥት ከአገር ያሰደደውና የአሜሪካ ኤምባሲ ዲፕሎማቶችን ታጋች ያደረገው የኢራን እስላማዊ አብዮታዊ መንግሥት የመጣው ፈጽሞ ላይወገድ መሆኑን ለማረጋገጥ የሕልውና ጸሮቼ ባላቸው ታላቋ ሰይጣን አሜሪካና ግልገሏ ሰይጣን እስራኤል ላይ መካችና ብሎም ደምሳሽ አቅም ለመቀዳጀት ያስቆፈረው የሕልውና ዋስትና ነበረ። እነሆ ዛሬ ሰኔ 14 2017 ዓ ም እኩለ ሌሊት በኋላ ፎርዶ ከሰማ የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደገለጹት ወይም በእንግሊዝኛ ፎርዶ ኢዝ ጎን። የአሜሪካ ኮንግረስ አፈ ጉባኤ ማይክ ጆንሰን በሰጡት መግለጫ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ያደረገችው ይህ ጥቃት ወይም ድብደባ ፕሬዚደንት ዶናልድ ትራምፕ የተናገሩትን እንደሚፈጽሙ ለጠላትም ለወዳጅም በግልጽ ማስገንዘቢያ ነው ብለዋል። ሲቀጥሉም ፕሬዚደንቱ የኢራን መሪዎች በኒውክሊየር ተቋሞቻቸው ጉዳይ ከአሜሪካ ጋር ተስማምተው ተወያይተው ስምምነት እንዲደርሱ ብዙ ዕድል ቢሰጣቸውም የኒውክሊየር መሣሪያዎች የማስወገድን ስምምነት ተገዢ ለመሆን ሳይፈልጉ ቀርተዋል ብለዋል። አፈ ጉባኤው በኤክስ ገጻቸው እስራኤል ጥቃቱን ከአሜሪካ ጋር በመቀናጀት የፈጸመች መሆኗን አስታውቃ በመለ ሀገሪቱ በዛሬ ሁለት ማለትም ሰኔ 15 ቀን ያው እየነጋ ነው ነው አድማጮች፣ ትምህርት ቤቶችና ማንኛውም ስብሰባ ሙሉ በሙሉ ዝግ መሆኑን አስታውቃለች። ለማንኛውም ጥንቃቄ ነው። ፕሬዝደንት ትራምፕ በሁለተኛው ዘመን የስልጣን ዘመናቸው ስድስተኛ ወር ላይ የመጀመሪያው ከባድ ወታደራዊ ውሳኔያቸው በኋላ ምናልባት ይህን ዘገባ ስታዳምጡ ለመላ ህዝባቸውን ንግግር በማድረግ ላይ ናቸው። ትራምፕ እርምጃቸውን ትሩዝ በተባለው ገጻቸው ሲያስታውቁ ይሄ ለአሜሪካ፣ ለእስራኤልና ለዓለም ታሪካዊ ጊዜ ነው፣ ኢራን አሁን ጦርነቱን ለማቆም መስማማት አለባት ብለዋል። ኢሳይያስ ያልተጠበቀ ነው። እንደሚታወቀው ዶናልድ ትራምፕ በጣም ሪሊ ለሰላም እድል ለመስጠት ለዲፕሎማሲ እድል ለመስጠት በኢራን ላይ እርምጃ ለመውሰድ የውሳኔ ውሳኔውን ለመውሰድ የሁለት ሳምንት ጊዜ ሰጥቻለሁ በማለት ማስታወቃቸው የሚዘነጋ አይደለም። ይህንን ያሉት የጦር አዛዦቻቸው በኢራን ኢላማዎች ላይ ምን አይነት እርምጃ ሊወሰድ እንደሚችል የጦር እቅድ ካቀረቡላቸው ከተነጋገሩና ካጸደቁት በኋላ ነው፣ የቀረው እቅዱ ይፈጸም የሚለው ውሳኔያቸውን። ግን ለሰላም ድርድር ለዲፕሎማሲ እድል ለመስጠት ስል በሁለት ሳምንት አራዝሚዋለሁ በማለት ታስቀምጠው ነበረ። በዚህ ጊዜ ውስጥ አካሄዳቸውን በጣም እርግጠኛ ነኝ የእኛን ፕሮግራም የሚከታተሉ በግልጽ የተቀመጠ ነበረም

የሚወገዱ መሆናቸውን ግንዛቤ ውስጥ በማስገባት ይልቁንም በሰላማዊ መንገድ በስምምነት እንዲወገዱ ለማድረግ አላደርገውም ያለቻቸውን ነጥቦች ለምሳሌ ያክል ኒውክሌርን በሰላማዊ መንገድ የማበልፀግ መብቴን አሳልፌ አልሰጥም የሚለው አቋሟን እንድትቀለብስ እና ይህንንም ለዋይት ሃውስ እንድታሳውቅ የመጠበቅ እንቅስቃሴ ነበረ ሲያደርጉ የቆዩት። ነገር ግን ኢራን በተለይ ከአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ጋር በጀኔቭ በውጭ ጉዳይ ሚኒስትሯ አማካኝነት ከተገናኘች እና በአደባባይ ከሰጠቻቸው መግለጫዎች በኋላ ለምሳሌ ያክል በላይ ላይ ጦርነት እየተካሄደ ምንም አይነት ድርድር አላድርግም የሚል አቋሟን ከመግለጽ አኳያ ማለት ነው። ይህን ተከትሎ እንግዲህ በዚህ ሁኔታ በዛሬው ዕለት የዩናይትድ ስቴትስ አሜሪካ ቢ52 የጦር ጀቶች በኢራን ሰማይ ላይ ተሰማርተው ዋናውን የኢራን እስላማዊ አብዮት ከማንኛውም ጥቃት ነጻ ሆኖ የሚጸና ስርዓት ሆኖ ራሱን ለዋስትና ለመስጠት በተራሮች ግርጌ፣ በተራሮች ደረት ላይ አስቆፍሮ የዘረጋው መቶ ሜትር ጥልቀት ያለው ለጠላት ማይመች ማይወድም ማይደረስበት ያለው ፎርዶ የኒክሊየር የዩራኒየም ማበልጸጊያ ማዕከል በዛሬው ዕለት በአሜሪካ ድብደባ ወድሟል። ኢሳያስ በዛሬው ዕለት እንግዲህ የአሜሪካ ድብደባ አድርጋለች። አለም እጅግ በጣም የሚገርም እርምጃ ነው የተወሰደው። አሁን ፎርዶ እንግዲህ በዚህ ሰዓት የለም ካልን ዶናልድ ትራምፕ በእርግጥም የሰጡት የጊዜ ገደብ ኦረዲ እያለቀ ነበረ። ኢራን ግን በጣም በተደጋጋሚ የተናገረችው ይህንን እድል አልሰጥም፣ ዩራኒየም ማብላላት መብቴ ነው ብላ በጣም በተደጋጋሚ ተናግራ ነበረ። ዶናልድ ትራምፕ በውሳኔያቸው የማይጸኑ ሀሳባቸውን በፍጥነት የሚለዋውጡ ናቸው የሚለው ነገር አራት ነጥብ ተደርጎበት የቆየ ነበር። ይሁን እንጂ እስራኤል በጦርነቱ ድል እያደረገች የመጣች ሀገር ስለሆነች እኔ ጦርነቱን ለጊዜውም ቢሆን አቁሚ አልልም ብለው ነበር እና በእርግጥም በተጨባጭ ሁኔታ ይህን ማድረጋቸው ዶናልድ ትራምፕ ለቃላቸው ወሳኝ በሆነ ሰዓት ታማኝ ናቸው ማለት ወደሚቻለው ነጥብ መሄድ ያስችላሉ ያለም። አንድ ነገር በግልጽ የሚያስችለው ነገር ዶናልድ ትራምፕ በጣም ታክቲሽያን መሆናቸውን ነው የሚያሳየው። ፕሬዚደንቱ ለወደፊት ለትረዳቸው የሚገባው የተለመደ በአጠቃላይ ከፍተኛ ዲሰፕሽን ከፍተኛ የማዘናጋት ስራ ሰርተዋል። ብዙ ጊዜ ይህንን ፕሬዚደንቶች ራሳቸው እንዲያደርጉት አይጠበቅም እና ዶናልድ ትራምፕ ነገሮችን የሚይዙበት መንገድ ግራ የሚያጋባ ነው ወይም ደግሞ አንድ ፕሪዲክትብል ናቸው የማይተነበዩ ናቸው እና ስለዚህ መጀመሪያ ላይ በጣም ጦረኛ ነው የሆኑት። በዚህ የስልጣን በሁለተኛ የስልጣን ዘመናቸው ስድስተኛ ወር ላይ ወታደራዊ ዩኒፎርም ለብሰው ፊዚካሊ ማለት ሳይሆን በአጠቃላይ ነገረ ስራቸው ወታደራዊ መልክ ይዞ ያየነው የእስራኤል ድብደባ በኢራን ላይ ከተጀመረ በኋላ ነው እና ፕሬዚደንቱ በልምድ በደመነፍስ አሸናፊነት ይወዳሉ ነው የሚባለው። እና የእስራኤል አጀማመር የማያመረቃ እና የጦርነቱ አካሄድ አልመሰጣቸው ቢሆን ኖሮ ይላሉ ተንታኞች አያደርጉትም ነበር ነው የሚሉት። እና ፕሬዚደንቱ አጠቃላይ ስነልቦናቸው ከማሸነፍ ጋር የተያዘ ነው። ስለዚህ የእስራኤል ጥቃት የኢራንን የጦር የደህንነትና የሳይንስ አቅም ላይ ብሊስክሬግ ነው ማፈናፍን ሲወላዊ ጥቃት ነው ያደረገው በአንድ ሰዓት ውስጥ ነው ኢራን እንደገለጸችው በአንድ ሰዓት ውስጥ ነው በአብዮቱ 46 ዓመታት ውስጥ ያፈራቻቸውን የጦር ሰዎቿን የስለላ ሰዎቿን ሳይንቲስቶቿን ያጣቸው ስ በአንድ ሰዓት በጦርነቱ በጣም በመረጃ የተጠናከረ ድንገተኛ ቀሳፊ ጥቃት ነው የደረሰባት አሉ ኢራን ፕሬዚደንቱን መስጧቸዋል ስለዚህ እዚህ ላይ መገንባት ፈልገዋል። እዚህ ላይ ክሬዲቱን ራሱ ሁሉ መውሰድ ፈልገዋል እና ወደ ውሳኔ እንዲመጡ ያደረጋቸው ነው የሚባለው። ስለዚህ አሁን ይህን በማድረጉ ሂደት ውስጥ ደግሞ ጥቃቱንም በማስኬድ ሂደት የእስራኤልን ጥቃት የእሳቸው የዲፕሎማሲ አካል በዚህ በኩል ጠረጴዛ ዘርግተው ኦማን ውስጥ የዘንባባ ዘነጣፊ አስቀምጠው እንደራደር እያሉ ጥሪ ያደርጋሉ። በዚህ በኩል የእስራኤልን ጥቃት የዲፕሎማሲው አካል አድርገው ያስጌዱት ማስገደጃ የሚገርም የ15 ቀን ውሳኔ ለመስጠት 15 ቀን ወስዳለሁ ብለውም የሰጡት መግለጫ ምንድን ነው እስራኤልን ተያልላትም እንዴት ነው እያሸነፈች ያለውን ጦርነት ተይምላት ይሄ በሚገባ የእኛን ዜና ይከታተሉ ከሆነ አልጀዚራ ላይ ወስጄ እየሰራሁት ነው አሁን ስማቸውን ላስታውስ አልቻልኩም አንድ ኤክስፐርት ምንድን ነው ያሉት በወታደራዊ ኃይል ከግርግዳ ጋር ጣክተው ሰንገው ይዘበስንግ ተይዛለች ነበር ያለች እና፣ ሪል እውነቱን ለመናገር በትክክል የገለጹ የጦር ሰው ናቸው። ይህንን የተናገሩት ለምንድን፣ ይህን ያሉበት ምክንያት በዚህ በኩል እሳት ይነድባታል፣ በእስራኤል በኩል፣ ከፊት ለፊት ደግሞ የዚህ እሳት መውጫው የዶናልድ ትራምፕ ምንድን የሚባለው ሰሬንደር ነው። ሰሬንደር ነው ያሉት ታስታውሳለህ። አለ በማህበራዊ ድረገጻቸው፣ አንኮንዲሽናል ሰሬንደር ነው ያሉት። ቀጥ ብላችሁ በታችሁ ስምምነቱን የሚያስቀመጥነው ወረቀት ላይ ፊርማችሁን አኑሮ የሚል ነው ያስቀመጡት። ይሄንን ሲሉ ከኋላ እሳት እየነደደባት ነው ኢራን። ስለዚህ ነው ኢራን ይህ እሳት ከላይ ላይ እየነደደ ልደራደር አልችልም የሚል አቋም ያዘችው። እንዴት ደግሞ ኢራን ይሄን በማለት ውስጥ ኮምፕሮማይዝ ለማድረግ ለመቻቻል ወይም ጉዳዩን በሰላማዊ መንገድ ለመፈጸም በፊት ከነበራት አቋም ለዝባና ለስልሳ ለአዲስ ለዚህ ለስምምነቱ ስኬታማ መሆን ዝግጁ መሆኗን የሚያረጋግጥ ነገር አልተናገረችም። ስለዚህ በዚህ መካከል ፕሬዚደንቱ ይህንን እርምጃ ኢራን ላይ ወሰዱ። ሁለት ሳምንት ሰጥቻለሁ ብለው ሁለት ቀን በላይ አልሰጡ፣ ሁለትም ሶስት ቀን። ስለዚህ አሁን እዚህ ውስጥ ትልቅ ዲሰፕሽን፣ ጦርነት ውስጥ የመጀመሪያው ድል ጦርነት ላይ የመጀመሪያው ነው ድል የምታገኘው። ወታደሮች ሰርፕራይዝ ይሉታል፣ ፍልሚያ ማድረግ የመጀመሪያው ምንድን ነው? የመጀመሪያው ድልህ የቀጣዩ ድልህ ማረጋገጫ ነው። ስለዚህ ድንገተኛ ጠሳፊ እና አሁን ዶናልድ ትራምፕ ይህን ድብደባ ሲያደርጉ ማንኛችንም አልጠብቅም። በይፋና በአደባባይ የሁለት ሳምንት የዲፕሎማሲ ጊዜ ይሰጥቻለሁ ብለዋል። ያ የወታደራዊ ነው፣ ጠላትን የማዘናጊያ ታክቲክ ነው። በተመሳሳይ ሁኔታ እስራኤል ይህን ጥቃት ያደረገችው አርብ ዕለት ነው። ታስታውስ የዛሬ ስምንት ቀን ዘጠኝ ቀን እሁድ ዕለት ግን ከፊት ለፊት ኦማን ላይ ስብሰባ ነበረ። የመጨረሻው ድርድር ሊሆን ይችላል ወይ ይስማማሉ፣ ወይ ይፈርሳል የሚባል ስለዚህ ኢራን ውጭ ጉዳይ ሚኒስትሯን አባሳባችን ትልካለች፣ እዛ አርጋችን፣ በዛ በኩል ስቲቭ ዊትኮፍ ይመጣሉ ና ኦማን የምታውቀው ይሄ ውይይት እንደሚካሄድ ነው። ስለዚህ የድርድር ጠረጴዛ ላይ ውሃ እያስቀመጠች ነበር በእያንዳንዱ ልኡካን መቀመጫ ትይዩ፣ ከ48 ሰዓት በኋላ ድርድር ሊካሄድ ማለት ነው። ስለዚህ አሁን ኢራን በዛ ሰዓት ላይ ከፊት ለፊት አሜሪካ ለመደራደር እየመጣች ውሃው እየተደረደረ ተቀምጦ እያለ ያንን አቋርጣ እስራኤል ልትለበደብ አትችልም ከዋና አቃፊ ደጋፊዋ ዩናይትድ ስቴትስ አሜሪካ ጋር የሚያቆራረጣት እርምጃ ልትወስድ አትችልም የሚል ስሜት ኢራኖች ውስጥ ገብቷል። ስለዚህ ተዘናግተዋል። ሁነኛና አይነተኛ የጦር ሰዎቻቸው ሳይንቲስቶቻቸው መኖሪያ ቤታቸው ውስጥ ነበሩ፣ የተመረጀ የተጠና የታወቀ የመኖሪያ ቤታቸው ውስጥ ነበሩ እና አለቁ፣ አርብ ለሊት እስራኤል በወሰደችው ጦርነት። ስለዚህ የራሱ የጦር ጦርነቱ አጀማመር በዋሽንግተን እና በኢየሩሳሌም መካከል የተመሳጠረ ትልቅ ዲሰፕሽን ትልቅ ጠላትን የማወናበድ ዘመቻ። ከዛ በፊት ይሰጡ የነበሩ ዜናዎች ደራርቦ ሲያቀርቡልህ ማመን አትችልም። ስለዚህ አሁን ፕሬዚደንት ዶናልድ ትራምፕ እንደ ፕሬዚደንት ብቻ ሳይሆን እንደ አንድ የጦር ታክቲሽያን ሆነው ትልቅ የማዘናጋት ሚና የተጫወቱበት ነውና በተግባር ተፈጽሞ የሚያየነው ይሳያስ ዓለም እንግዲህ ዶናልድ ትራምፕን ስንመለከት ምን እንበላቸው? ለምሳሌ ትንሹ ጆርጅ ቡሽ ኢራቅ ላይ የወሰዱትን እርምጃ አይተናል። ከዛ በኋላ እንግዲህ አሜሪካ የወሰደችው ከባድ እርምጃ የለም ማለት እንችላለን፣ አፍጋኒስታን ላይ ካልሆነ በስተቀረ ከዛ በኋላ እንግዲህ እነ ኦባማን እንኳን ስንመለከት ኢራንን አክብረው በድርድር ብቻ ነው የያዟት። ሲቀጥል ደግሞ እንግዲህ አሁን ይሄ እርምጃን ለእስራኤልስ ምንድን ነው ዙሪያዋን ከበዋት የነበሩት ለምሳሌ የየመን አማጽያን የሁቶቹ፣ ሊባኖ እንትን ሐማስ፣ እያንዳንዳቸው በዙሪያው ያሉትን በሙሉ ከተከረከሙ በኋላ ይሄ እርምጃ ሲወሰድ ይሄ እርምጃ ለእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ምንድን ነው? እኔ የሰላም የእስራኤል ሰላም አስጠባቂ ነኝ የሚለው ቃል ተሳካላቸው ወይስ እንደገና ዶናልድ ትራምፕ በእርግጥስ ታሪክ ለመጻፍ እጅግ በጣም ጉጉ የሆኑት የአሜሪካ ፕሬዚዳንት በአሰቡት መንገድ ተሳክቶላቸዋል ወደ መገመት የሚያስችል ወይ አሁኑ እርምጃ ታሪክ አንጻራዊ ነው እንግዲህ ታሪክ ታሪክን እንደ ታሪክነቱ የተለያዩ ወገኖች እንደየራሳቸው ትርጉም ይወስዱታል። በእስራኤል በኩል ላልከው የዚህ ጦርነት ዓላማ ወይም ይህ ጦርነት የሚቋጨው የእስራኤልን ከዚህ ጦርነት ፍጻሜ በኋላ እስራኤል ምንም አይነት የሕልውና አደጋ አይኖራትም፣ ከማንኛውም የሕልውና አደጋ ነጻ ትሆናለች የሚል ነው። በእስራኤሎች በኩል የነበረ ወይም በኔታ ነው። አይ ቲንክ እዛ ፖይንት ላይ ደርሰዋል ነው ምለው እንደሚታወቀው፣ የኢራን መጀመሪያ ትልቁ ነገር የኢራን ሃይማኖታዊ እስላማዊ መንግስት በ46 ዓመታት ህልውናው ሪሊ መሰረቱ የተናጋው የመጀመሪያው የመጀመሪያው እርምጃ እንደ ብሎ ማስቀመጥ የሚቻለው እንደኔ በ2020 ዓ ም የኢራቅ አየር ማረፊያ ላይ የተደረገ ነው። በ2020 ዓ ም የኢራቅ አየር ማረፊያ ላይ የኢራኖ ቶፕ ጀኔራል የእስላማዊ አብዮቱ ዋልታና ማገር የፋርሶችን መነሳት የሚያውጀውን የተጋትሮ ተራዳ የተሰኘውን የጦር ሰንሰለት የፈተሉ ሄዝቦላን የሰሩ የቴራን ደማስቆን ትስስር ያፈረጠሙ ወታደራዊና የገንዘባዊ እርዳታ ብቻ ሳይሆን የቴክኖሎጂ ሽግግር ያደረጉ በእያንዳንዱ የኢራን ተቀጽለ ኃይል ዙሪያ እጅግ ተከባሪነት፣ ተወዳጅነት፣ ተቀባይነት የነበራቸው የዚህ የኢራን እስላማዊ አብዮታዊ መንግስት የቀኝ እጅ የነበሩ ጄኔራል ሆሴን ሰላይማን ነበሩ። ከሳቸው በላይ የነበሩት በሕይወት የሌሉት የመጀመሪያው የዚህ ስርዓት ቆርቋሪ አሊ ኮሚኒ እና ኋላም አሊ ካሚኒ ናቸው። ከመንፈሳዊ መሪ በታች የኢራን ቋቢ የበላይ ሰው የነበሩት ቋሲም ሶላይማኒ ናቸው። ቋሲም ሶላይማኒን የገደሉት ፕሬዚደንት ዶናልድ ትራምፕ ናቸው በመጀመሪያ የስልጣን ዘመናቸው። ውሳኔ እጅግ ከባድ ከመሆኑ የተነሳ እስራኤል መርጃለች እሳቸው የተገደሉበት ጊዜ ከየት ተነስተው ወዴት እንደሚሄዱ መረጃ ኤቭሪ ኢንፎርሜሽን በመስጠትና በማዘጋጀት ይህን ሚና ተጫውታለች። እስራኤል መጨረሻ ላይ ሰውየውን የመግደሉ ስራ የኢራቅ አየር ማረፊያ ወጥተህ በሜጃው መንገድ ላይ በሚፈጸምበት አፍታ ዶናልድ ትራምፕ ቤንያሚን ኔታንያሁን በለው አንተፈጽመው የሚል ቃል ነው የሰጡት። ያን ጊዜ ይለል የቀድሞ የእስራኤል ጠቅላይ ሚኒስትሩ ናቸው ይናል ይሁድ ባራክ ሆኑ ወይም እኛኛው በኋላ በሌላ ዘገባ ገልጻሉ። የስም ጉዳይ ነው። ከሁለቱ የቀድሞ አንዱ ናቸው ያሉት በሚጠይቋቸው ጊዜ ቤንያሚን ኔታንያሁ ነው አሉ አሉስ ደሚኔል የመጀመሪያው በኢራን እስላማዊ አብዮት መንግስት ላይ የተወሰደ የመጀመሪያው መሰረቱን የደፈረ ከባዱ እርምጃ እኛን ጀኔራል መግደል ነበረ። ያን ጊዜ ዶናልድ ትራምፕ እርምጃውን አስወሰዱ። ኦልሬዲ ሪፐር የተባለች የአሜሪካ ሰው አልባ ነበረች። በዛ በተተኮሰ ሮኬት ጀኔራል ሱሌማን የተገደሉ ለዚህ ኢራን እና ጸፌታ ሰታነ አይካንተል እርምጃ ለመውሰድ አልችልም ብላ ማለት ነው። ወጥቷል በሚሳኤል ሩምታ ኢራቅ ውስጥ የሚገኝ የአሜሪካ ጦር ሰፈር ላይ ደብስ ደብድብ አድርጋለች። የተወሰነ ድብደብ አድርጋለች። ትራምፕ ከዛ በኋላ ሰው አልሞተም ሶኬ ብለው ያለፉት ማለት ነው። ስለዚህ የኢራን አብዮት ታሪክ ሲጻፍ ያጠፋው ሰው ትራምፕ ናቸው። እስከ መጨረሻው ደረጃ ድረስ አለቅም በሚል በፍርድ ቤት ኢራን አሁን በምርጫ ዘመቻቸው ላይ ያሉ እንኳ ለማስገደል እየሞከረች ነው በሚል በሲአይኤ ዘገባ የቀረባት የነበረው ነው። ፕራክቲካሊ የኢራን እስላማዊ አብዮታዊ አገዛዝ ለመውደቅ ተፈረከረከ የምንልበት ፖይንት ላይ ከሆነ አሁን ያለ ነው። መሰረቱ ሱላይማን የተገደሉ ጊዜ ነበር ያን ያደረጉት ዶናልድ ትራምፕ ነበሩ። አሁንም እንዳየኸው የፎርዶ ናታንዝ ናታንዝን እስራኤል መጥተዋለች። 15,000 ሴንትሪፊጅስ የነበሩበት ነው፣ ከጥቅም ውጭ አድርገዋለች። የአቶሚክ ኤነርጂ ኃይል እንዳረጋገጠው አሁን እሱን ደግማ አሜሪካ መጥተዋለች፣ እንዳለ እንደማይጠገን ተመልሶ እንደማይሰራ ለማድረግ ኢስፋንን ኢስፋሃንን እስራኤል መጥተዋለች፣ ዛሬ አሜሪካ ደግመዋለች፣ እንደማይጠገን እንደማያንሰራራ ለማድረግ እና ሌሎች ኢላማዎችንም ይላል። ሌሎች ኢላማዎች ለምሳሌ ምን? ፕሮባብሊ ዋነኛው የኢራን የመከላከያ ክንድ ቦሊስቲክ ሚሳይል ማምረቻዋ ነው። ዝርዝሮች አላገኘን። የቦሊስቲክ ሚሳይል ማምረቻዎቿ ናቸው። ምርቷ፣ ማምረቻዎቿ፣ ምርቷ እና መተኮሻዎቿ ማለት ከሱ ጋር የተያዙት ሰው አልባዎቿ ማለት ነው። ስለዚህ አሁን ዝርዝር አላወቅንም። ሌሎች ኢላማዎችንም ደብድበዋል ይላል፣ አላወቅንም ከዚህ ጋር በተያያዘ የኢራኑ መንፈሳዊ መሪ አሊ ካሚኒ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ቤርሼባ ውስጥ የሚገኘው ሶሮቃ ሆስፒታል መመታቱን ተከትሎ እና ሄደ ጉብኝት ካደረጉ በኋላ አሊ ካሚኒ በህይወት መኖር የለባቸውም የሚል ይፋ የግድያ አዋጅ አውጥተዋል። ያን ተከትሎም ትናንትና ዘኒውዮርክ ታይምስ እንዳስነበበንና በአዋዜ ልዩ ላይ እንደተዘገበው ሶስት ተተኪ እጩዎቻቸውን መርጠው ተመርጠዋል እና መንፈሳዊ መሪ ለሰማዕትነት ዘጋጅተዋል እና እሳቸው በወደቁ ጊዜ ጥቃቱ ከደርሰባቸው ከነዚህ ከሶስት እሳቸው ካቀረቧቸው እጩዎች መካከል አንዱ ልጃቸው ነው በኢራን የኤክስፐርቶ ሸንጎ ከፍተኛ ውይይትና ክርክር ተደርጎባቸው በወር ጊዜ ውስጥ በምትክነት ሶስተኛው አያቶላ ሆነው ይሰየማሉ ማለት ነው፣ ከሶስቱ አንዱ። ከዚህ አንጻር እሳቸው ላይ የተቃጣ ጥቃት ይኖር ይሆን የሚለውን ማንሳት እንችላለን። ግን የዶናልድ ትራምፕን ቃል ማመን ካለብን እሳቸው ሕይወት ላይ የተቃጣ ነገር ዛሬ ሌሊት አለ ለማለት አያስደፍርም። ምክንያቱም ልንገለው የምንችል የት እንደተደበቀን የምናውቀው ነው፣ ነገር ግን ለጊዜው ልገለው አልፈልግም የሚል መግለጫ ዶናልድ ትራምፕ መስጠታቸውን ግምት ስናስገባ የዛሬው በመንፈሳዊ መሪው ላይ የተነጣጠረም ሊሆን ይችላል ብዬ አልገምትም። ኢሳያስ ነገር ግን ለእስራኤል ወይም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ አይ ቲንክ የፖለቲካ ህይወታቸው ውደት ይሄ ጡዘቱ ነው ማለት አሁን እንግዲህ የአቶሚክ ማብላያው ተመቷል ከዚህ በኋላ ኢራን የአውቶሚክ ማብላያ ባለቤት ነች ማለት እንችላለን? አዎ ነች መሆን ርዝራዡ አላት የምንል ከሆነ የሚጠበቀው ድርድር ይቀጥላል ወይስ ጦርነቱ በዚህ ያከስማል? አይ በመሰረታዊነት የሚታወቁ የተመረጁ እናም እነዚህ ፎርዶ፣ እነዚህ ላይ እነዚህ በጣም በቢሊዮን የሚቆጠሩ የሀገር ሀብትም ነው አብሮ ወደመው። አይን ከዚህ በኋላ ኢራንን በዚህ ደረጃ ስጋት የሚያደርጋት አይደለም። ይልቁን ከዚህ በኋላ ሊጠበቅ ወይም የሚገባው እንዲህ አይነት ጥቃት እዚህ ጦርነቱን አሜሪካ ተቀላቅላ የምታደርግብኝ ከሆነ በመካከለኛ ምስራቅ የሚገኙ የአሜሪካ ኢላማዎችን፣ የጦር ሰፈሮችን፣ የሰው ወታደራዊ ወደ አርባ እስከ አምሳ ጦር ያላላት እዛ መካከለኛ ምስራቅ ተበተን እነሱ ላይ የበቀል ጥቃት ወስዳለው የሚለው የኢራን አቋም ወደ ተግባር ተመንዝሯል ወይ? ወደዛ ከተገባ ደግሞ ዶናልድ ትራምፕ እንዳሰቡትና እንደፈለጉት በአንድ ዘመቻ አለቀ በቃ ብለው የሚደመድሙት ሳይሆን እንግዲህ ወደ ሌላ ወደ ሰፋ ግጭት ውስጥ ሊያስገባ የሚችል የሚሆነው እና ይህንም ማወቅ የምንችለው እስካሁን ያወቅነው የአሜሪካን ጥቃት መፈጸሙን ነው። ዶናልድ ትራምፕ ሲያሳውቁ ሊላ በርቶ እነዚህ ቢ52 የሚባሉ የቦምብ ስጋጃ አንጣፊዎች ናቸው ወደ ጦር ሰፈሮቻቸው አልደረሱም፣ አየር ላይ ያሉ ነው ዶናልድ ትራምፕ ያስታወቁት። ስለዚህ ብዙ ልንሰማቸው የሚገቡ ዘገባዎች አሉ። ለአድማጮቻችን በታማኝነት ጥብቀን እንዘግባለን። ዶናልድ ትራምፕ እኔ እናንተ ይህ ለአድማጮቻችን በሚቀርብበት አፍታ በእርግጠኛነት ለሀገራቸው ህዝብ ንግግር እያደረጉ ነው። ኢሳያስ አሁኑ ይበቃናል አሁን ወደ ኔጋ ስትደውል አስር ሰዓት ነበር እና አልተኛህም ልበል ወይስ ዜና እየጠበክ ነበር? እንደው አድማጭ አድማጮቻችን እንደው ይህንንም እንዲያውቁት ብዬ ነው። ስለ ሆነት የአዋዚ አድማጮች እንደዚህ አይነት ሁኔታዎች ባመለጡኝ ሰዓት ዘግይቼ በማይበቅ ጊዜ የሚጽፉት መስላልፍ ል መልዕክት በጣም ያስጨነቀኝ ነበር። ለመቀስቀስ የማያደርጉት ሙከራ የለም እና ዛሬ በአጋጣሚ በየአርባ ደቂቃው የባንንኩ ነው የተኛሁት እና በባንንኩበት ሰዓት ነው ያየሁት ይሄንን። ይህም እንግዲህ ለአድማጮቻችን ዜና ይዤ ለመድረስ ነው። በዚህም ደስተኛ ይተሳክቶልኛል። ዛሬ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ንጋት ይሁንልህ። መልካም ንጋት ደውላችሁ